አመሰግናለሁ አፈወርቅ ወርቅ እንግዲህ በኮሪደር ልማት ከተዋቡ ከተማ አካባቢዎች መካከል አንዱ በሆነው ፒያሳ አካባቢ እገኛለሁ ማለት ነው። ፒያሳ እንግዲህ ከዚህ ቀደም እንደሚታወቀው ሰፊ የሆነ የንግድ እንቅስቃሴ እንዲሁም ደግሞ የመዝናኛ አማራጭ ያለበት ስፍራ እንደሆነ እናስታውሳለን። በኮሪደር ልማቱ ደግሞ ሰፋ ያለ ህዝባዊ መዝናኛ ስፍራዎች የተሰሩበት አካባቢ ነው። በዚህም እንግዲህ በርካታ ሰዎች ወደዚህ የመጡ የሳምንቱን መጨረሻ ቀናት ቅዳሜና እሁድ እንዲሁም ደግሞ አመሻሹን እዚህ ፒያሳ አካባቢ በህዝባዊ ስፍራዎች ላይ ያሳልፋሉ። እንግዲህ ከዛ በተጨማሪ ደግሞ ፒያሳ የምትታወቅባቸው የተለያዩ የሲኒማ ቤቶች ያሉባት አካባቢ አካባቢ ነው ማለት ነው። እንደ ሲኒማ ኢትዮጵያ፣ ሲኒማ አምፒር እንዲሁም ደግሞ ሀገር ፍቅር ቲያትር፣ ከዛ ባለፈ ደግሞ ሴጣን ቤት እየተባለ የሚጠራው ሜጋ ሲኒማ ጭምር እዚህ አካባቢ ይገኛል ማለት ነው። ለዚህ አካባቢ እንግዲህ በርካታ ሰዎች ወደዚህ እየመጡ ሳምንታቸው መጨረሻ እንዲሁም ደግሞ አመሻሹን ያሳልፋሉ ማለት ነው። በኮሪደር ልማቱም እንግዲህ እነዚህ ሲኒማ ቤቶች የመታደስ እድልን አግኝተዋል ማለት ነው። በርካቶች በተለይ ደግሞ እዚህ አካባቢ የሚገኙ ሲኒማ አምፒር እና ሲኒማ ኢትዮጵያ ከመግቢያቸው ጀምሮ በኮሪደር ልማቱ እንዲዋቡ ተደርገው አገልግሎት ሲሰጡ ይገኛል ማለት ነው። እንግዲህ እኛም ዛሬ ከአምሻሽ ጀምሮ የተለያዩ ተለያዩ ቅኝቶችን ስናደርግ ነበር ማለት ነው በዚህ አካባቢ። ከዛ በተጨማሪ ደግሞ ወደ አምባሳደር ሲኒማ አካባቢ ሄደን ቅኝት ማድረግ ችለናል። እንግዲህ በዚህ አካባቢ የሲኒማ ቤቶች በሚታደሱበት ምክንያት ዳግም አገልግሎታቸውን በተሻለ መልኩ እየሰጡ ይገኛል ማለት ነው። ሰዎችም እንግዲህ የሳምንት መጨረሻ ቀናት ለማሳለፍ እዚህ አካባቢ ሲመላለሱ ተመልክተናል ማለት ነው። ከዛ በተጨማሪ ደግሞ ከሲኒማ አምፒር እንዲሁም ከሲኒማ ኢትዮጵያ በተጨማሪ እዚህ አካባቢ ትልቁ የአድዋ ድል መታሰቢያ ይገኛል። በዚህ የአድዋ ድል መታሰቢያ ኮምፕሌክስ ውስጥም ደግሞ በርከት ያሉ የተለያዩ የመዝናኛ አማራጮች እንዳሉ እናስታውሳለን። ከነዚህ መካከል ደግሞ አን አንደኛው የሲኒማ ቤቶች አገልግሎት ነው። በዚህ የአድዋ ድል መታሰቢያ ውስጥ እንግዲህ የሲኒማ አገልግሎት ይሰጣል። ከዛ በተጨማሪም በዚህ በፒያሳ አካባቢ ደግሞ በኮሪደር ልማት የተለያዩ ሰፋፊ የዘባዊ ስፍራዎች አሉ። በእነዚህ ሰፋፊ የዘባዊ ስፍራዎች ከሲኒማ አገልግሎት በተጨማሪ ሌሎች የመዝናኛ አገልግሎቶችም ይሰጣሉ። በተለይ በሳምንቱ መጨረሻ በተለያዩ የአውሮፓ ሊጎች የሚደረጉ የእግር ኳስ ጨዋታዎችን የሚያሳዩ ሰፋፊ ስክሪኖችን በዚህ በፒያሳ አካባቢ ተተክለው ሰዎች ቅዳሜና እሁዳቸውን እንዲያሳልፉ ያደርጋል ማለት ነው። እንግዲህ ከዛ ባለፈም እንግዲህ የፒያሳ አካባቢ እንዲህ አይነት አገልግሎቶችን እየሰጠ ይገኛል ማለት ነው። ህዝቡም እንግዲህ በሳምንቱ መጨረሻ ቅዳሜና እሁድ መቶ እዚህ አካባቢ ባሉ ህዝባዊ ስፍራዎች ከቤተሰቦቹ ጋር የተሻለ ጊዜን ማሳለፍ ይችላል። ከዛ በተጨማሪም ደግሞ በኮሪደር ልማቱ የለሙትን ወይ በተዋቡት ሲኒማ ቤቶች በመጠቀም የሳምንቱን ቀን መጨረሻ ቀናት ማሳለፍ የሚችልባቸው እድሎች አሉ ማለት ነው። እንግዲህ እዚህ አካባቢ ዞሮ ዞሮ ብለን ተመለከትነው። እንግዲህ እነ ሲኒማ አምፒር እንዲሁም ሲኒማ ኢትዮጵያ ከዛ ባለፈም ደግሞ አድዋ ድል መታሰቢያ ውስጥ የሚገኙ ሲኒማ ቤቶች በሳምንቱ በተለይ በሳምንቱ መጨረሻ ቀናት የተለያዩ አዳ የሚያስተናግድ ፊልሞችን ያስመርቃሉ። ከዛ በተጨማሪም ደግሞ በሳምንቱ በተያያዘላቸው መርሃ ግብር መሰረት ፊልሞችን ያሳያሉ ማለት ነው። እዚህ አካባቢ እንግዲህ ፒያሳ ከዚህ ቀደም የምትታወቅባቸው የመዝናኛ አማራጮች አሁንም ዳግም እነዚህን አማራጮች በማደስና በማሻሻል አገልግሎቶችን እየሰጠች ትገኛለች። የከተማዋ ነዋሪም እንግዲህ ወደዚህ በመምጣት ከሚጠቀምባቸው ዝባይ ስፍራዎች በተጨማሪ ሲኒማ ቤቶችን አገልግሎት እያገኘ ይገኛል እም ዛሬ በምሽት ቅኝታችን የተመለከት ነው ይህኑ ነው። ከጀርባ የምትመለከቱት ሲኒማ ኢትዮጵያም እንግዲህ ታድሶ በአማራ መልኩ አገልግሎት ሲሰጥ የሚገኝ ሲኒማ ቤት ነው ማለት ነው። እንግዲህ ለምሽት ያደረግኳቸው ቅኝት ይህንን ይመስላል። አፈወርቅ እንግዲህ አዲስ አበባ በኮሪደር ልማት ስትፈካ አንዱ የመዝናኛ አማራጮቿን አስፈታለች ከነዚህ መካከል ደግሞ እነዚህ ሲኒማ ቤቶች ይገኛሉ ይሄ ብቻ አይደለም እንግዲህ አዲስ አበባ ነዋሪ ከዚህ ቀደም ሌላ ቦታ ሄዶ ይዝናና ነበር ከቅርብ ጊዜ ወደ የኮሪደር ልማቱ ባመቻቸው በሁሉም የአዲስ አበባ ክፍል ማለት እንችላለን እኛ በወፍ በረር ፒያሳ አካባቢ ያለውን የመዝናኛ አማራጭ ዳሰሰን ሁሉ ቦታ ላይ መዝናናት ፈታ ማለት ይቻላል ቅዳሜና እሁዳችሁን የተወዳችሁ ና የተከበራችሁ ተመልካቾች አሰግድ ኪዳነ ማርያም ለመረጃ አመሰግናለሁ።